እኔ ከሱ አንድ ቃል የሚናገረውን ነገር አላምነው። ምክንያቱም ውሸታም ነው። እሱ በራሱ ካደችኝ እኮ እሱን እሷ ራሱ ክዳኝ። ማናት? ከሃዲዋ ማናት የካደችሽ? ለምሳሌ ቃል ነበራቸው አንቺን፣ አብርሃም ሩታ ቃል ነበራቸው እኮ ካደችኛል። እሺ አብርሃም ደግሞ ከዚህ በኋላ አላምነው። ውሸታም ነው። ብዙ ነገር ብሎ ተስፋ ሰጥቶኝ ነበረ። ለማንኛውም እሄድብሻለሁ፣ ያለምንም ርህራሄ፣ ያለምንም ርህራሄ። እሱም ምኑ ላይ ነው ትኩረት አድርጌ የምሄድብሽ? ካደችኝ። ቃል ነበረን ግን ካደችኝ። ያልሽበትን ፓርት ብቻ እና ብቻ። ሰላም ሰላም! ውድ ቤተሰቦች እንዴት ዋላችሁ ልኝ በያላችሁበት፣ ሰላም እና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታትሎኝ፣ እናንተ ላይክ እና ሰብስክራይብ አድርጎኝ ማለት ነው። እውነትን ተናግሮ በመሸበት ማደር አሉ። እኔ እውነቱን ፍርጥ አድርጌ ከትልቅ እስከ ትንሹ ከታችኋለሁ፣ ከዚህ በኋላ ማለት ነው የምሬ ነው። ከትልቅ እስከ ትንሹ ከታችሁ እነዚህ ጋር ቻናል ይዘጋል፣ ከዛ ጠፋለሁ። ምንም አይመጣም። እኔ በቻናል አልተዳደረም። ለማንኛውም ነፃነት እኔ ቃል ነበራቸው አይደለም ወይ አንትና ክያ ቃል ነበራቸው አይደለም ወይ እሱም አብርሃምና ሩታ አዎ ቃል ነበረን ካደችኝ የትኛው ቃል ነው ያስገባሻት ሩታና አብርሃም ይሄ ስራ ውስጥ ሲገቡ ወይም ደግሞ ይሄ ጣጣ ውስጥ ሲገቡ እ ማን ነው ቃል እየተገባባ የነበረ ማን ቁጭ እንዳለ ማን ቁጭ ብሎ እንደተወራረዱ ይሄ ስራ ለመጀመር ማን ማን እንደነበረ ጠንቅቀን እናውቃለን። አስፈላጊ ከሆነ ከትልቅ እስከ ትንሽ የሚነካት ነገር ስለሆነ አምጥቼ ጨምራችኋለሁ። አምጥቼ ማለት ትልቁ ራሱ ሳይቀር ማለት ነው። ማን ማን እንደነበረ የዛ ጊዜ ምን እንደ የዘመን መለወጫ ነበረ የዛኔ ማለት ነው። ወደዳችሁም ጠላችሁም እያንዳንዳችሁ እውነት እውነት ነው፣ በቃ ስለዚህ ማን ማን እንደነበረና ማን እዛ ጋር ሲዋዋሉ ማን ማን እንደነበረ የታወቀ ነገር ነው። እሱም አንዱ ደግሞ ሲናገር ነበረ ብዙ ጊዜ ለሩታ ያለው ቦታ በደንብ ተረድቼዋለሁ ማለት ነው። ስለዚህ አርፈሽ ቁጭ ብት አይሻልሽም አንቺ ወስፋ የመሰልሽ ማለት ነው። ቫይረስ የምር ቫይረስ የመሰልሽ ሴትዮ እንዲሁ በቃ ይሆን አለ አይደለ? ቫይረስ ይዟት መርፌውም ደግሞ ኪኒኒ ስትጠቀም የምትኖር ሴት ነው የምትመስሪው። ሌላ ደግሞ ዋሽቶኛል። እሱ ምንም ቢል ምንም አላም ነው አብርሽ ራስህን የምታስደፍረው። ይሄንን ነገር ደግሞ አንተ ይሄ አይዲያ ሰጣት ይሆን እሷ ራሷን ፈጥራው ይሆን አይታወቅም። ሲቀጥል ደግሞ ቃል የገባህላት ነገርም ይኖር ሩታም ደግሞ እርጉዝ አይደለችም ብሎኛል አብርሃም አለች። አያችሁ አይደለ አብርሃም እርጉዝ አይደለችም ብሎኛል። ሩታ አያቸው። እንዲህ በምን አይነት ኮንፊደንስ ነው ወጥተሽ እንደዚህ አብርሃም እራሱ ብሎኛል? አንተ ልጅ ወይ ቃል ስጥ፣ ለተመልካች ለሁሉም ሰው ስጥ የተልካሻ ንግግር ወይም ደግሞ እሷን ከዚህ በኋላ ደግማ መታ ውሸትን ነገር እንዳታስተላልፍ አጥብቃ የያዛት ማለት ነው። በቃኛ ውሸት ስልች ትሆናላ፣ አንፈልግም። ስለዚህ አንተ የምታደርጋለ አሁን፣ እርጉዝ አይደለችም ብሎኛል። እመጣለሁ፣ ወደ ቡታጀራ ሁሉም ነገር ይፋ አደርጋለሁ ለኦዲንስ ብለዋል። ሁለት እሺ፣ ስንት ነገር ነው የያዛችሁ የሰሞኑን፣ ውድ ቤተሰቦች፣ እኔ ያዝኩኝ ስንት ነጽብ ይዤባቸዋለሁ ሁላቸውም፣ እያንዳንዳቸው ሆዴ ሊፈነዳ ነው አሁን ማለት ነው። የምሬን ነው የምላችሁና አብርሃም አሁን ወይም መልስ ስጥ ለተመልካች፣ ወይም ደግሞ እሷ እንደዚህ በኮንፊደንስ የምታወራውን ነገር ማስቆም አለበህ። እውነት ከሆነም ደግሞ አንተ ግልጽ ማድረግ አለበህ። ባጭር አማርኛ ተግባባን አይደለ? ስለዚህ ሌላ የሚያከራክረን ነገር የለም። እርጉዝ አይደለችም ብሎኛል፣ ግን ዋሽቶ አለ እሱ ምንም ቢል ምንም አላምነውም አለች። እና አንቺ የምናምንሽ ይመስልሻል? አንቺም እኮ ዋሽተሻል። የዋሸሽው ምን እንደሆነ ታውቂያለሽ። ሩታና እኔ ቁጭ ብለን ቃል ተግባብተን ነው ስራ የጀመረችው ሩታ አየሽ አይደለ? የዋሸሽው ነገር ትልቅ ድብዳ ውሸት። ሩታና አብርሃም ደግሞ ያንን ነገር ይሄ ነገር እንደዚህ እንደዚህ እናደርግ ተብሎ ሲጀመር ማን ማን ነበረ? ገና ይህንን ነገር ከተናገርኩ ደግሞ ትልቅ ዛብ ይፈጠራል። አያቸው አይደለ ትልቅ ጾም ማለት ነው። የዛኔ ገዢና ሻጭ አይነት ነገር የተሰበሰበ ራሱ በኋላ ተነስቶ ሩታ ላይ መፍረድ የጀመረ ራሱ አለ። ወደ ኋላ አይደለም እኔ በነገራችን ላይ ከመናገር አያቸው አይደለ እንዲ ፍርትረጠጥ እንዲ ያልዋሽቱ በር አለ ቡታጀራ ላይ። ውድ ቤተሰቦቼ አንድ ያልዋሽቱ በር እከሌ በሉኝ እከሌ በሉኝ እንዳለ ውሸት በውሸት እነ ዊና በሉ እነ ሄለን በሉ እነ ማን ነው ማርቆስ ግን አልዋሸም እናንተ ቶሎ ነው አፈንግጦ የወጣ ባያቸው አይደለ በቃ እዚህ ጋር ይቁም ብሎ ነው መሰለኝ አላቅም ወጣ እሷ ግን ባሽሙር ስትናገር ነበረ እና ለምሆነ ነካክተዋል ማርቆስ ይቅርታ ነካክተዋል ነካክተዋል እኮ ገዳም ራሱ እጅ ያለው ብላ የቡታጀራ የሆነ የሆስፒታል እንትን ምንድን ነው እናንተ ራምጦልኝ የሆስፒታል ጀርባ ሆነ ማለት ነው። ምንድነው ሆስፒታሉ? ዓለም ሆስፒታል ጀርባ ሆነ እኮ። ተኝታ የሆነ ጊዜ ቪዲዮ ቀርጻቸዋል። አይ ወጓችብሽ ይላል ጉራጌ። እናተ ማታሳዩን እንትን የለም፣ ማታሳዩን ጉድ የለም። እና ለማንኛውም ማርቆስ ግን ዛሬ ላይ አንድ ሰው በአሽሙር ሳይነካ ራሱ አሁን እስካሁን ድረስ እየሰራ ነው ያለው በቃ፣ በራሱ እንትን በራሱ ኮንፊደንስ ማለት ነው። እና ሌላኛው ግን እየተብኳካ ነው ያለው አያልዋሻ። እንዴ ውናና ሄለን እኮ ቤት እናቴ የለችም ብለው እኮ እናት ተቀበሩ። ጀግኖች እኮ ናቸው። እናቴ የለንም ማለት ነው። እኔ እኮ ተናግሬያለሁ ከዚህ በፊት ምን አልኩኝ? እናታቸው አለች። ይሄ ደግሞ አባታቸው አይደለም ብዬሽ ተናግሬ ነበረ። ትምጣና ታስመርምረኝ ብሎ ላከብኝ። አረ ወላሂ ትምጣና ታስመርምረኛልና። በቃ አቁሜ ቻናልሽ ያዘጋብሻል ተብዬ ነው ያቆምኩኝ። አሁን ግን አላቆምም። ለምን ጥርቅም አታደርጉትም? እኔ እንደናንተ በቻናል አላድርም። አስፈላጊ ከሆነ ፈተፍትልሽ አለው አዳሜ። እሺ እውነት እውነቱን አውሩ። በእናንተ የመጣኛ ራሱ መጨፍጨፍ የለብን። በቃ ይበቃል። ስለዚህ አሁን አሁን ስለዚህ ጉዳይ አይደለም ላወራው የመጣሁት ማለት ነው። ሄለን እና ዊናም እንግዲህ የቡታጀራ ፊልም ሰሬ አባታችን ብለው አመጡ፣ አያችው አሁንም ደግሞ እናታችን የለችን ብለው እናታቸው ፎቶ አኮን የራሱ ተልኮልኛል ጋይ ፖስቲቭ ተብየኮ ተልኮ ልል ነበረ በሰዋጡ እኔ ሰውነት አድፎ ስንባሻችሁ ግቡ። እንዲህ የእናታ የዊና እናት ያልገባች ቤት የለም ፎቶ ወላይ ፖስት መሰ የዛኔ ማለት ነው። እናታችን የለም ይነችም ሲሉ ያልተላክለት ሰው የለም። ከዛ በኋላ ይኸው አሁን ወደ ሚዲያ ያመጡ ምን አይሉም። ሰርፕራይዝ፣ እናቴ አድርግ ብሎ ነገር የለም። አቤት ውሸት መጨረሻ፣ የውሸት መጨረሻ። አያችሁ የኛዎቹ ድራማ ቢሰሩ ራሱ መጨረሻ ላይ ምንድነው ያደረጉት? ቤተሰቦቻችሁ በኮንፊደንስ ያመጣሉ፣ አባቴ ወይም ደግሞ ጋሺ እያለ አብርሃምም፣ እሩታም እናቴ ብላ አምጥታለች ከንተናጋ ከነ ሜላት ጋር ምናምን እና ቤተሰቦቿ ሰርፕራይዝ አድርጋለች። አያችሁ አይደለም? በኮንፊደንስ በቃ ማርቆስ በሉ እንዴ፣ በእናንተ ኮርቻ ያለሁ ብትዋሹም፣ ነገር ግን አሁን እዚ ጋር ያልተፈተፈተልም ወይም ደግሞ ግልጽ ያልተደረገልን ነገር እሱ ምንድን ነው? አብርሃም ሩታ እርጉዝ አይደለችም ብለህ እየዋሻሀት ነው። ለነፃነት ወለላ ይህን መልስ እንድትሰጠ እንፈልጋለን። ምክንያቱም ይሄ ያለችህ ነፃነት ናት። ኦኬ፣ አዎ እሷ ናት ያለችው። ሲቀደድ ደግሞ ከዚህ በኋላ የፈለገም ነገር ቢል አያቻ አይደለ። እርጉዝ አይደለችም ብሎሻል አይደለም ወይ ሲላት፣ ክያ ምናለች፣ እኔ የፈለገ ነገር ቢል አላምነውም። ምክንያቱም ከዚህ በፊት ራሱ እሱ ያለኝን ነው በተስፋ እየኖርኩ የነበረው አለች። እና አሁንም ደግሞ ምናለች፣ ቃል የገባ ነው ነበረ ቃሉን ክዳኝ አለች አለች። ማናት ካዲዋ ሩታ ማናት? ቃል ያስገባቸዋ? ነፃነት እሙ፣ እውነትሽ ነው። ሞታ ነው ወይስ ሞተሽ ነው? በህልምሽ ነው ወይስ በሆንሽ ነው የምታወሪው? ማን ከማን ቁጭ ብሎ እንዳወራበት እኮ በደንብ እናውቃለን። ለዛውም የዘመን መለወጫ ጊዜ ነበር የዛ ቀን ቀኑ ማለት ነው ይሄ ሲፈራረሙ እንደነችና እንደውም ከትልቅ እስከ ልናገር ካልኩ ማን ማን እንደነበረ ራሱ ውድ ቤተሰቦች ይናገራሉ። ቻና ላይ ከተዘጋ ይዘጋ። እኔ በዩቱብ አልተዳደርም። መጣፍ አለ እንደዩ መሳደብ ብቻ ነው የሚቀርብኝ። ግን የስድብ ሱሳ አለብኝ እኔ ልክልኩ መንገር ፈልጋለሁ። የሰው ልጅና ስተት ሲስት ልክልኩ መንገር ስለምፈልግ ቻና ላይ እንዲዘጋ አልፈልግም። ባልጠቀምበትም መጠቀም ጥቅሙ ግን ምንም አይመስለኝም። ለኔ ተግባባላ አይደለም አዎ። ምክንያቱም እኔ የዩቱብ የዩቱብ ጡረተኛ አይደለሁም ማለት ነው እና ቃጠሮ ያለውንትን ቃል አላስገባሻትም ምንም አይነት ነገር የለሽ፣ ምስዋ ጋ አስፈላጊ ከሆነ እያንዳንዱ ፈተፍትና የሚነካካው ብዙ ሰው አለ፣ ወላይ ብዙ ሰው አለ የሚነካካው ማለት ነው። የሚነጅ ሰው የሚያቁሽሸው ስለዚህ ይናገራለሁ። ኦኬ አንቺ አሁን እንደ ሻጭ በቃ እንደ ሸጥሻት አንቺ ፍቅረኛሽን ተሰርቶ እንዲለወጥ፣ በሴትን ልጅ ሰርቶ እንዲለወጥ አሳልፈሽ እንደሰጠሽ አይነት ነው የምታወሪ አንቺ ወስፌ። እና ለማንኛውም አረፋ ጾምን እስክንጨርስ ትጠብቁናላችሁ። ለስድቡ ማለት ነው። ለማንኛውም ሰላም ሁኑልኝ።